እንግዲህ ጋይስ እንዴት ናችሁ? ሰላም ነው ወይ? ትምህርት እንዴት ነው? እኛ ካለፍንበት ህይወት አንጻር ፍሬሽማን ላይ የምትሠሯቸው የማይገቡ ነገሮች አሉ። የእኛም ኤክስፐሪንስ ማለት ነው። ስለዚህ አንደኛ ነገር ላይ ጊዜ መጠቀም አለባችሁ። ስለዚህ ኤብሪበዲ ሊነግራችሁ ይችላል። ስለዚህ ነገራችሁ የገሌ ቢነግራችሁ ለእናንተ ነው ጥቅሙ ለእናንተ ነው። በሁለተኛ ደረጃ ላይ ያለው ደግሞ ክላስ አቴንድ ማድረግ እና ደግሞ በትምህርት ሰዓት ላይብሬሪ ይገባሉ ሳይሆን ኤቭሪ ታይም አት ኤቭሪ ዴይ ማለት መግባት ካለባችሁ ትገባላችሁ። ምክንያቱም እናንተ አላማ እዚህ ጋር ሰርቫይቭ ለማድረግ ያንን ውጤት ያስፈልጋችኋል ግዴታ። ስለዚህ ያን ነገር ለመስራት ከእናንተ ምን ይጠበቃል? መልፋት ማለት ነው። ሶስተኛን ነገር ላይ መረጃ ነው፣ የግቢውን መረጃ ማግኘት አንድ ብዙ አድቫንቴጅ ከለጥም በላይ ነው። ፈተና መቼ እንደሆነ ቀለል ያሉ ነገሮች ግሩፕ ላይ ምን ምን ነገሮች አታችን እንደሚደረጉ እናንተ ካላወቃችሁ እንዴት ታደርጉ ነው? በተረፈ ደግሞ ቀጣይ የምንሰራ ይሆናል። ከተመቻችሁ ላይክ አድርጉ፣ አበረታቱ። ይመስል ባይ